በቃ የምትወዱኝ የምታየኝ፣ የምታከብሩ ቤተሰቦቼ ላስቸግራችሁ፣ በቃ ላስቸግራችሁ። ዛሬ ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር እንዲሁም ቤተሰብ ያልሆናቸው ሰብስክራይብ እያደረጋቸው ቤተሰብ እንድትሆኑ በትህትና እጠይቃለሁ። ማለት በቃ እኔ እንድታበረታችሁ ነው የምፈልገው የእውነት ማለት ነው። ፍቃደኛ ናችሁ፣ አላስገድዳችሁም። እና ዛሬ ላመሰግን የመጣሁት በቅድሚያ በቃ እዚህ ጋር እንድቆም በቃ ከዛ በሽታ እንኳ እንደኝ ድጋሜ እንድቆም ላደረገኝ ለሎል እግዚአብሔር ክብር ምስጋና ይገባዋል። ለእናቱ ለድንግል ማርያም ክብር ምስጋና ይግባት። ማለት በአሁኑ በጣም ከብዶ ነበረ። አንድ ወር ያህል መተኛት ማለት በጣም ከባድ ነው። ብዙ ጊዜ ታመሜ አውቃለሁ፣ ብዙ ጊዜ ተኝቼ አውቃለሁ፣ ድቅ አውቃለሁ። ግን የአሁኑ በጣም ከባድ ነበር ለእኔ ማለት ነው። ለእኔ በጣም ከባድ ነበር። አንደኛ የበሽታዎች መደራረብ፣ አንድ በሽታ አልነበረም፣ ከሶስት በላይ ነበረ። ማለት የትኛውን አስተማሚ የትኛውን እንትን ማለት እንዳለብኝ ሁሉ አልችልም። መንቀሳቀስ ሁሉ አቅቶኝ ነበረ፣ ግን አልፏል። እግዚአብሔር ይመስገን ብቻዬን በሆንም ተወጥቼዋለሁ። የእውነት በሚሴጅም በኢንቦክስም እየደወላችሁ የጠየቃችሁኝ የቲክቶክ ቤተሰቦችም የዩቱብ ቤተሰቦችም አላቸው በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ከዛ ደግሞ በጣም የሚገርመው ነገር ከዛ በሽታዬ። ታምምኔ ተኝቼ ተደውሎ ስልክ ቤቴ ቤቱ ሊፈርስ ነው፣ ማለት ቆርቆሮ ማንሳት የምቺ ከሆነ መተሽ ቆርቆሮ ነሽ ማለት ወይ ነገ ወይ ከነገ ወዲያ መጥተው ቤቱ ሙሉ በሙሉ ይፈርሳል ብለው ሲደውሉልኝ የእውነት አጠይቁኝ የተሰሙኝ ስሜት ማለት እንዴት ተነስቼ እንዴት ላምበረት ች ታክሲ እሺ ብሁን እዛ እንደደረስኩኝ እኔና መድህን ያለምን እንምናቀው ማለት የለህ እምባ ተስፋ የመቁረጥ እምባ ከላምበረት አዳማ እስክደርስ ድረስ እያለቀስኩ ሄድኩት። ሻርብ ለብሼ ነበር። አይታችሁ ይዛል ቪዲዮ ላይ ሻርቤን ሸፍኜ ማንም እንዳየኝ ማለት በውስጤ ነበር ሳላቅስ የነበረውና ከዛ ስደርስ ግን በቃ የሆነ ወጣልኝ። ያው ነፍዛ ስደርስ ስቆር ምናምን ነበር የደረስኩትና ወጣለኝ። ማት የሆነ ሳል ላይ የሆነ ተስፋ ግን ነበር የጨረቃ ቤት አይፈርስ ምናም ሲባል እዚህም ያለ ሁኔታ ምናምን ነገር በቃ በጣም ሲደብረኝ ማት እየከበደ የመጣ የቤክራዩ ሰርቼ የቤክራይ ነው፣ ምንም አይነት ረፍት የለኝም ምናም ነና በቃ ወይ በቃ ማት ቢያንስ የመኖሪያ ቤት የቤክራይ አልከፍልም። በቃ ትንሽ ይሄ ወይ ችፕስ ሳንዱች ምናምን መንገድ ላይ እንደዚህ ማታ ማታ እየሰራው መኖር ይችላለሁ። ለምንድን ነው እንትን የምለው ምናምን እያልኩ እያሳኩ ነበር። እና የሆነ የሆነ ተስፋ ሰጥቼው ነበር፣ ለራሴ ማለት ነው። ተስፋ ሰጥቼው ስለነበረ እሱ ተስፋዬን ሳጣው በጣም ነበር የተሰማኝ። ግን በቃ የጨረቃ ነው አንደኛ ደግሞ በመንገድ ነው የፈረሰው፣ ምንም ማድረግ አልችልም። ስለዚህ በቃ እግዚአብሔር ይመስገን እየተመለስኩኝ። ግን ከዛን ቀን በኋላ የእውነት በሽታው ራሱ ደነገጠ መሰለኝ። ማለት በጣም ተነጭ ከመናደድ የተነሳ እኔ ማደት የለኝም ነበር እና አሁን ላይ ማደት እያወጣ ነው። እዚህ ፍንጭ የሆነ ነገር ማደት እያወጣ ነው እና የእውነት ጭንቀት ጠፋ። ጸሎት አርጉልኝ። ማሳብ አልፈልግም፣ መጨነቅ አልፈልግም። ግን ሳልፈልግ እንድጨነቅ እንዳስብ ርግ ምክንያቱም የእውነት ስራ ላይ በጣም ጎበዝ ነኝ። ልነግራቸው አልችልም። ይሄ ለነገ የሚባል ነገር የለኝም እሰራለሁ። ግን ሰርቶ መና የሚሆን ሰው አለ አይደል? አንዳንዴ የሚሰራ ሰው አያልፍለትን ቁጭዬ ማርያምን እኔ የቀለድኩ ነው። ምን አለ ማርያምን ቁጭዬ የሚሰራ ሰው አያልፍለትም እንደምልበት ሰዓት አለ። ያሁን ዛሬ እኔ እሮሮ ላወራችሁ ምናምን አይደለም። የገባሁት ላመሰግናችሁ ነው ብያለሁ፣ ግን በቃ ትክክለኛ ነገር እንድነግራችሁ እንዳጫውታችሁ ነው የፈለግኩት። የውስጥ ስሜቴን ነው የምነግራችሁ። ከዚህ በፊት ነገራችኋለሁ። እና አረብ ሀገር አስራ ሁለት ዓመት በላይ ሰርቻለሁ። አስራ ሁለት ዓመት ትክክል ሰርቻለሁ፣ ወራቶች ምናምን አሉ ማለት ታውቃላችሁ። ሰርቻለሁ ግን አራት አመት እንደዛ ፈግቼ ሌላ ሰው ነው የተጠቀምበት፣ አይደለሁም ከዛ ውጭ ያለው ብር አዳማ ያለው ቤት ነው የተገዛበት፣ እሱን ፈረሰ። ከዛ ውጭ ያለው በተለያየ ምክንያት ብሩ ጠፍቷል። እዛም የተረፈውን ሁን ስራ ጀምሬበታለሁ እና እዚህ መጥቼ አንድ አመት ሞልቶኛል። አንድ አመት ሙሉ እንኳን ሰርቼ ቤት ገንዘባለሽ ወይ ብትሉኝ የለኝም ማለት ከወር እስከ ወር ነው የምሳቀቀው የቤት ኪራይ ደረሰ አልደረሰ እያልኩኝ ነው የምሳቀቀው። ማለት ነው ማለት እኔ እንጃ የሚሰራ ሰው አያልፍለትም ወይ ማለት ነው የደረስኩት። አንዳንድ ደግሞ የእኔ ችግር አለ እንደ ቤት ውየ ብዬ ራሴን የምጠይቅበት ሰዓት አለኝ። ራሴን የምወቅስበት ሰዓት አለ። አንዳንድ የዋነትሽ ነው ወይ እንደዚህ የሚያደርግሽ ሁሉ የምልበት ሰዓት አለኝ። ማለት እሰራለው፣ እግዚአብሔር ይመስገን እስታሁን ድረስ ራሴን እያስተዳደርኩ ነው። አውቃለሁ ማለት ለራሴ ሳልሆን አድሬ አላቅም። ለራሴ ሆናለሁ ግን እስተመቼ ድረስ ነው ከጃፍ ከእጅ ወደ አፍ የሚኖረው ማለት ከወር እስተወር በጣም ተኞቼ ተኝቼ ያለ ታበሜ እያለ ማለት ነው ሲያሳስበኝ የነበረው ምተቀላቸው ይቤከራል ማለት በዚህ ከቀጠልኩ እንዴት ነው የቤት ኪራይ የምከፍለው እያልኩ ነው ሳስብ የነበረው። እንዴ አሁን የቤት ኪራይ ልቀቂ ይሩባልስ ማለት መክፈል ካልቻልኩኝ የቤት ኪራይ ልቀቂ ከተባልኩኝ ቤት ኪራይ የት ነው ተፈልጎ የሚገኘው? እቃው ማጫጫ ነው ማለት በጣም ነው የሚከብደው። በነገራችን ላይ ተከራይታችሁ ስንኖሩ አዲስ አበባ ያላችሁ ሰዎች ታውቁታላችሁ። አውቃለሁ። በብዛትም አዲስ አበባ ያለው ሰው ይህን ቪዲዮ እንደማየ አውቃለሁ። ውጭ ያላችሁ ልጆች ናቸው በብዛት ይህን ቪዲዮ የሚመለከታችሁ፣ የአረብ ሀገር ልጆች ናቸው። እና እኔ እንጃ እኔ ያለውበትን ሰቀቀ እንድትረዱ ስለፈለግኩ ነው። ማለት ዕቃ ሲኖራችሁ ይሄ መኪና መጫኛው እንደገና ሲጭኑላችሁ ማለት ነው። ይሄ ሰው ፈልጋችሁ ምናምን አይደለም። የሰፈሩ ወጣቶች አሉ፣ እነሱ ናቸው እነሱ በተመኑት ነው የሚጭኑላችሁ እናንተ በተመናችሁት በእናንተ አቅም ሳይሆን እነሱ በተመኑት ነው የሚጫነው ማለት ነው። እና ከባድ ነው የእውነት። አረብ ሀገር በምንጣሙ፣ አዎ ጉልበታችን በሽተኛ እንሆናለን። ኢትዮጵያ መተን ምንም አይነት ጥቅም የለንም፣ ሰውነታችን ያልቃል። ግን እኔ ይህን እያወኩ አሁን ላይ እኔ አረብ ሀገር ነው የማስበው ማለት ነው። ምክንያቱም እዚህ ሀገር ኑሬ የራሴን ህይወት መኖር ካልቻልኩኝ ምንም ማለት አልቻልኩኝ። ሰርቼ ለቤት ክራይ ከሆነ ምንድነው ጥቅሜ? ልፋቱ አንድ አይነት ልፋት ነው። እየኖርኩ ያለሁት አሁን ላይ እኔም ቤተሰቦች ስላቆረጥኳቸው ይቅርታ። ግን በዚህ አጋጣሚ ስራዬን ላስታውሳችሁ ብዬ ነው። እየሰራ ያለው ስራ አሁን ላይ ኢትዮጵያ ላይ እንደዚህ አይነት ምግቦችን እያዘጋጀው ለተለያዩ ከስተምሮቼ ማቅረብ ነው ማለት ነው። ለተለያዩ ፕሮግራሞች አዘጋጃለሁ። ማንኛውንም ትዕዛዝ እዚህ ጋር የምታያቸው ምግቦች በሙሉ እኔ የማዘጋጃቸው ምግብ ነው። ዶሮ ወጥ ማዘጋጃለሁ፣ አገልግልም፣ ለተለያየ ለልደት፣ ለተለያየ ፕሮግራም እንደዚህ እንደምታዩት የሚያማምሩ ሚኒ ቺከን ሳንዱቾች፣ በርገሮች፣ ዶናቶች የተለያዩ ሐሞስም የአረብ ሀገር ምግቦች የተባሉትን ማንኛውንም ምግቦችን አዘጋጃለሁ። በተጨማሪ እንደምታዩት የሚያምር አነባበሩም አዘጋጃለሁ። ስለዚህ ውጭ ሀገር ሆናችሁም አገር ውስጥ ለተለያየ ፕሮግራም ካለባችሁ ለቤተሰብ እየደወላችሁ ሰርፕራይዝ ማድረግ የሚፈልጉ ሰዎች ካላቸው የደወላቸው እኔ ማበረታታት እችላላቸው። እንድታበረታት የሚፈልገው ዩቱቤን ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ኮሜንት፣ እንዲሁም ደግሞ የተለያዩ እንደዚህ አይነት ትዕዛዞችን እያዘዛቸው እኔ እንድታበረታት ይፈልጋል። ይህ እዛ አሁን ያያቸው በነገራቸው የጾም ምግቦች ናቸው ይህ የምታዩት መንዲ ነው የተለያየ የሰላጣ አይነት አዘ ወይም በአዘዙ መሰረት ሰላጣውንም አዘጋጅችላቸዋለሁ ማለት ነው እንዲሁም ነዳይን ማብላት የምፈልጉ ነፍስ ማለት የተለያየ ፕሮግራም አገልግላለላችሁ እየደወላችሁ እዘዙ ከአረብ ሀገር የተሻለ ህይወት አለ እየኖርኩ ያውም የባሰ ህይወት ነው ከአረብ ሀገር የባሰ ህይወት ነው እየኖርኩ ምክንያቱም በአረብ ሀገር ስኖር ይብክር አላስብም የምንምንም ወጪ የማስበው ወጪ የለኝም ቢያንስ ይሄ አይምሮ ነጣ ነው ማለት ፎቶ አስገባላችኋለሁ። አረብ ሀገር እያለሁ እሳት እየተቃጠልኩኝ ስራ የነበረው በነበረበት ሰዓት የነበረ ፊቴ እና አሁን ላይ ያለው ፊቴ ሰማይና እና ምድር ነው። አንዳንዴ ቁጭዬ እንደ እኔ ማንኛውም የምልበት ሰዓት አለኝ ለማን ነው እየኖርኩ ያለሁት? የሰው ልጅ እኮ ልጅ ኑሮት ለልጁ ይኖራል፣ ለሆነ ነገር ይኖራል። እኔ ልጅ የለኝም፣ ምን የለኝም፣ ህይወት የለኝም። ስለዚህ ለምንድን ነው እየኖርኩ ያለሁት? ለማን ነው እንደዚህ እየተሰቃየ ያለሁት? እንጃ። አንዳንዴ በጣም ነው የሚከብደው። ማን ያምን ግን? ያ ስለመናገር ሁላችንም አመሰግናለሁ፣ በኮሜንት የምትሰጡኝ። አዳማ ደርሼ ቤቱ ፈርሶ ከተመለሰ በኋላ አዎ፣ እዛም ራሴን አጣችኋለሁ እዚህ ከመጣሁ ቤት ማታ መጥቼ ቪዲዮ ዴት አድርጌ ምናምን የዛሉ ቀን ነው ቪዲዮ የለቀኩላችሁ። በነገራችን ላይ ና ለም በሁለተኛው ቀን በሁለተኛው ቀን ነው የለቀኩት። ና ቲክቶክ ላይ ነው መጀመሪያ እዛው እያለሁ ቲክቶክ ላይ ነው የለቀኩት። ና ቲክቶክ ላይ ለቅቀ ሚሴጆቹ ሳያቸው ምናምን በቃ በጣም ነው እንትን ያልኩት። ከዛ እዚህ ጋር ብቻ ደግሞ እዚህኛው ቪዲዮ ቲክቶክ ዩቱብ ላይ ከለቀኩት በኋላ አራት ቤት የፈረሰበት የፈረሰበታል አራሱኜ አንድ ኮሜንት ያነበርኩት ምንድን ነው አራሱኛ ልጅን የአንድ ወር ህፃን ልጅ ይዤ መጥቼ አረብ ሀገር ጡቴን ሽንት ቤት አብስሼ አስባችሁታል። ማለት አራሴ የሆናችሁ እናቶች ታውቁታላችሁ። ጡታችሁ ውስጥ ምን ያህል ወር እንደሚቆይና እሱን ሁሉ አድርጋ ግን የጨረቃ ቤት ገዝታ የጨረቃ ቤት ፈርሶባት ኮሜንት ላይ ነው እዩት፣ ገብታችሁ ያመት እሱን ኮሜንት ሳነበው በጣም ነው ማለት በእኔ ተጻናቱን የምንም አይነት ወጭ ያወጣሁት የለኝም። ማለት እንደነገርኳቸው ለቆርቆሮ ነው ቆርቆሮ፣ አዳማ ንፋስ አለ ንፋሱ ጣላው ምናምን ሲሉ ለቆርቆሮ ነው። ጭማጣው እዛ ጋር ሳሰራ የጉቦ ምናምን የተከፈለው አለ፣ ግን ይህን ያህል በጣም ብዙ ብር ይዞ የነበረ ቦታ አይደለም። በጣም ብዙ ብር ይዞ የነበረ ቦታ አይደለም። ስለዚህ ሌሎቹን ከአራት ቦታ እና ከአንዱን ቦታ ልታወዳድሩት አትችሉም። ህፃን አራስ ልጅ ጥላ ሂዳ ሰርታ የገዛች እናትና እኔ ልወዳደር አችሉ ምክንያቱም እኔ ያ ቦታ የተገዛው እንትን እያልኩ ኡማን እያለው ነው ያ ቦታ የተገዛው እኔ ኡማን እያለው ነው። ቤቲ ቦታ ተገኘልሽ አሪፍ ቦታ ነው ምናምን ሲለኝ እሺ አልኳቸው ማለት ነው በቃ አሪፍ ቦታ ነው ምናምን ጥሩ ነው ምናምን ሲሉኝ እሺ፣ እኔ ጥሩ ከሆነ ማለት አላማዊ ቦታ ነው። አረብ ሀገር ስሄድ የነበረኝ አሳብና ፕላን አረብ ሀገር አንድና ሄድኩት የሄድኩበት አላማ ሀሳብ ፕላን የመጀመሪያው ጀምሮ ምክንያቱም አዲስ አበባ ያለው የቤክራ የተከረችን ሁል ነበር። ለአንድ አመት ለሁለት አመት ቤት ተከራይቻለሁ ተማርሬ የነበር የሄድኩት ከኢትዮጵያ ወጥቼ አረብ ሀገር ስሄድ ቤት ለመግዛት አስቤ ነው። ግን አንዳንዴ የጓጓችሁለት እንጃ ለቅም ሰው ያሰበው ነገር ይሳካል፣ ይባላል እኔ ግን ያሰብኩት የጓጓውለት ነገር ምንጊዜም እንደተበላሸ ነው ማውቀ በቃ ቤት ተገኘች። በዛን ሰዓት የዛሬ አስር ዓመት ነው ማለት ደህና ሰው ኑሮ ቢሆን ወይም ደግሞ እምነቴን እነዛ ሰዎች ጋር ግባል ባይሆን ኑሮ በዛን ሰዓት ለእኔ ኮንዶሚኒየም ተገዝቶልኝ ቢሆን የት በደረስኩኝ። የዛሬ አስር አመት ነው አዳማ ላይ ቦታ የተገዛለኝ። የዛሬ አስር አመት አዲስ አበባ ላይ ለእኔ ኮንዶሚኒየም ተገዝቶ ሲሆን አሁን እኔ ዘና ብዬ መኖር ይችል ነበር። ግን እግዚአብሔር አልፈቀደውም ብዬ ነው የማስበው። ማለት እግዚአብሔር ቢፈቅደውና እግዚአብሔር ለእኔ ቢለው ኑሮ ሊሆን ነበር። ስላልሆነ ብዬ ነው እኔ የማስበው ማለት በቃ ሁልጊዜ የሚቆጨኝ በህይወት የሚቆጨኝ እድሜ ሁሉ ማለፉ ምናምን በጣም የሚቆጨኝ አንዱ ምንድን ነው፣ የሄድኩበት አላማ ሳልተሳካልኝ የሄድኩት። ከኢትዮጵያ የወጣሁት ቤት ለመግዛት ነው። እሱ እድሜ ደግሞ ለእኔ ሳይሆን ለሌላ ሰው ነው የተሳካለት፣ ለእኔ ግን አልሆንም እና እሱ ነገር ምን ጊዜ የሚያናድደኝ የሚጠጥተኝ ነገር እሱ ነው እና አባቶች ምን ይላሉ? የማታ እንጀራ ይስጥሽ ይላሉ። እናቶች እና አባቶች ሲመርቁና እንግዲህ ማን ያውቃል እግዚአብሔር የማታ እንጀራ አስተካከል ሊሆን ይችላል። ግን በቃ ማለት እህቶቼ ስላበረታታችሁ ስላጠነከራችሁ፣ በኮሜንት በጣም ብዙ ኮሜንት አለ ማለት፣ በጣም ብዙ ኮሜንት አለ። ከቤተሰቦች ሙሉ የፈረሰባቸው አለ የሚል ኮሜንት አለ እውነት እየገባችሁ ብታነቡት እና እነሱ እንድታጥናኑልኝ ራሱ ደስ ይለኛል። ስደት ላይ ያሉ ልጆች አሉ። አዳማ በሄድኩበት ሰዓት ደግሞ አንዲት እናት አጫውቶኝ ነበረ። አጋጣሚ ስልክ የዘግቶ ነበር። ስልኬ በጣም ያስቸግራል፣ ባት ይዘጋል። አሁን ራሱ አምስቴ ስድስቴ ነው እንትን ውስጥ ያለው እንድሌት እያረከው ነው እየሞላ በጣም ያስቸግረኛልና ይህን ቪዲዮ እየቀረጥኩላቸው ያለበት ማለት ነው። እና አንዲት እናት ያጫወቱ ልጄ

ማለት ፎቶ ልታነሳው ናም እቃዎቿን አሟልታ ናም ፎቶ ቤት ከፍታ የእናቷን ቤት አድሳላት ናም በቃ አስተካክላላት ፎ አርጋላት ግን፣ እዛ ጋር ስታየው ስራም የለም በቃ ምንም እንትን አላት ሲል አልመቻ ሲል በቃ እናንተ እንትን በሉበት ሁኔታ ልጅቷ ተመልሰ ወደ አረብ ሀገር ሄዳለች። ግን ሙሉ በሙሉ ቤቱ ተነሽ ነው። የሚገርመው ነገር ሙሉ በሙሉ በቡሌት የተሰራ ቤት ነው። ውስጡ በደንብ በልሾ ናም ተስተካክሏል። ግቢው በቃ ጥድት አርጋ ሰርተው ነው የሄደችው ማለት ነው። እና አሁን ይችልሽ ፈረሰ ሲባል ምን አይነት ስሜት ነው የሚኖራት? አስባችሁታል? ምን አይነት ስሜት ነው የሚኖራት? ማለት ይችልሽ እኮ ተመልሰ ሄደችው እኮ ማለት ነው። በቃ የሆነ ትንሽ ሰፈሩ ገጠር ስለሆነ እስከሚሻሻል አንድ ሁለት አመት ሰርቼ መጣ፣ ሁለት አመት ይህ ሰፈርን በደንብ ያርግልኛል፣ እኔም መጥቼ የተሻለ የተ ሻለ ስራ ሰራለሁ፣ ቤላ ነው ይችልሽ ሄደችው አለ ተመልሳ። አሁን ግን ይችልሽ ምንድነው ታውቃላችሁ? ከዜሮ ነው የምትጀምረው፣ እንደገና ከዜሮ ሰዎች አሉችም ለቤተሰቦች ሆነ ሁሉን ነገር ያደረገችው እና ለቤተሰቦቿ እራሱ አሁን የቤት ኪራይ ይጠበቅባታል ማለት ነው። የእውነት የቤት ኪራይ እጥፍ ነው የጨመረው። ሰው የሆነ በጣም አንዳንድ ክፉ ነን እኛ ሰዎች ስንባል ክፉ ነን። እዛ ጋር ፈርሶብን ስንሄድ ቢተባበሩ ምን አለበት እቃ እንዴት እንደሚሸጥ ብታዩ እንደነቀቃዎች በጣም አሞኝ ነበር መንቀሳቀስ በደንብ አልችልም ነበር እና ስልክ ያስቸግር ነበር እንጂ በጣም ብዙ ታሪክ ነበር። አዳማ ላይ በጣም ብዙ ታሪክ ነበር። ምንም ያክል የሃያ ምናምን ሽብር ቁም ሳጥን ማለት ነው ሶስትሽ እና አራትሽ ነው የሚገምቱላቸው። ኮሜንት ላይ መናገር እችላላችሁ፣ የአዳማ ልጆች ካላችሁ ቤተሰብ የሚነገራችሁ ልጆች ካላችሁ መናገር እችላላችሁ። እኔ ግን በአይኔ ያየሁትን ነው የምናገረው እና በጣም ከባድ ነው፣ ግን እግዚአብሔር ደጉን ጊዜ ያመጣልን ነው የምለው። እግዚአብሔር ደጉን ጊዜ ቢያመጣልን ደስ ይለኛል። ግን ስላበረታታችሁኝ አይዞሽ በርቺ ስላላችሁኝም አመሰግናለሁ። አሁንም እጅ አልሰጥም። ማለት እግዚአብሔር እንግዲህ ማለት ድጋሚ አንስቶኛል ጠንካራ ነሽ ብሎኝ ተነስቻለሁ እና አሁንም አልወድቅም። ብዙቻችሁ የትውሽን በርተሽ ስሪ ምናምን ትለኛላችሁ። አዎ አሁን ካሁን በኋላ በተቻለኛ ቅም ቃል አልገባላችሁም ያው ስልኬ ምስተን ስተምለው ድረስ ማስተካክለው ስልኬ ምትን ካላለኝ፣ ያው ብዙ ጊዜ ትኩረት ማረገው ቲክቶክ ላይ ነው። ቲክቶክ ላይ ትኩረት ማረገው ያው ብዙ ጊዜ ሰው ቲቶ ስለሚጠቀም ቲክቶክ ላይቶ ኦርደር እንዲያዝኝ ነው፣ ትእዛዝ እንዲያዝኝ ነው። እና ለዩቱብ ያው ብዙ ጊዜ አልሰጠውም። እና አሁን በተቻለኝ አቅም ግን እግዚአብሔር ከፈቀደልኝ ዩቱብ ላይም በቻልኩት አቅም እገባለሁ። ቃል አልገባም። እና እናንተም ቤተሰቦቼ ግዴታ አይደለም